አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ወድና የተከበራችሁ የፍቅር ጎጆ ቤተሰቦች ሀይ፣ ሀይ፣ ሀይ፣ ሀይ ብያለሁ ማለት ነው። እንዴት አዳራችሁ? እንዴት እሱ አላችሁ? እንዴት ከረማችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም፣ ሰላም ብያለው። ለዛሬ የነበረኝን ለቪዲዮን ላቀርብላችሁ የፍቅር ጎጆ ሀዩ መጥቻለሁ ማለት ነው። በአክብሮት እንድትከታተሉ በአክብሮት ትጠይቃለሁ ማለት ነው። ሼር ላይክ ስለምታደርጉት ከልብ ከልብ አመሰግናለሁ። ውድና የተከበራችሁ ቤተሰቦች ሽርና ላይ እባካችሁ አድርጉልኝ፣ ከልብ አመሰግናለሁ ማለት ነው። ፈልጌው ነው ማለት ነው። ዛሬ ጀላችሁ የመጣሁት የህይወት መንገደኛው ህይወት ነው ማለት ነው። የህይወት መንገድ ነው ማለት ነው። ስለዚህ እንግዲህ የህይወት ጎዳና ምን ይመስላል የምንለውን በህዊ እያየን ነው ማለት ነው። ስለዚህ ክፍል አርባ ላይ እንግዲህ ሳሚ እና ሂሩት ዊን እየፈለጉ ያለ ሎኬሽን ይዘው ሲሄዱ ሎኬሽኑም ሳራ ደውላ አስጠፍታባቸው ነበረ። ስለዚህ በዛ ላይ ቀጥለዋል ማለት ነው። ዛሬ እንግዲህ ስላጠፋችባቸው ወደ ቤት ተመልሰዋል። ወደ ቤት ተመልሰው ሳሚን እንዳጠፋችባቸውና ምንም ማድረግ እንዳልቻሉ ነግረውታል ማለት ነው። ቀጠልም አድርገው ባለፈው ዳዊት የታገተበት ሄዳችሁ ፈልጉ ብላ ሂሩት ምን አይነት ሞኞች ናቸው በአንድ ሳምንት ልዩነት አንድ ቦታ ሁለት ሰው የሚያግቱት ብለዋል ማለት ነው። ስለዚህ ሳራ ትሁን አላቅም ፎቶን ማን እንዳገኘችው። ለማንኛውም የነሳሚ ክፍል ላይ ወይም ሳራ ክፍል ላይ የሳሚንና የሂዊን ፎቶ አግኝቷን ማለት ነው። እሱን ደብቋን ማለት ነው። ሊዮን ስትለው አይ ለምድ ብሎታዩ አታይም ብሎታ ማለት ነው። አይ ቲንክ ነው መቼም እሱ ያስቀመጠችው ነው የሚመስለኝ ማለት ነው። ስለዚ ሽ ካልፈልግ ካላየውን ብላለች ማለት ነው። ስለዚህ መጥቶ እንግዲህ ወደ ቤት መጥተው እሷም ወደ ስራ ሄዳለች ማለት ነው ሳራ ወደ ቤት መጥቶ እንግዲህ ሲመካከሩ ያው እንግዲህ ብዙ ሀሳቦች አመንጭተው ምን እንደሚያደርጉ ግራ ገብቷቸው፣ ሁሉም ጨንቋቸው፣ ሳሚና እንትና እንዲ ፎቶን እንደዚህ እንደዚ አገኘ ብሎ ሳሚ ለዳይስ ሲነግረው ያው ቅናት ሳሌ ለመሄት የሚወዳት የሚያፈቅራ እንዳይት ምስኪን እህቱን የሚወዳን ማለት ነው። ስለዚህ እንዴት እስከዛሬ አይነት ታስቀምጣለህ ምናምን ይለዋል ማለት ነው። እና ባስቀምጠውስ ምን ችግር አለው ያለፈ ህይወት ነው ይለዋል ማለት ነው። እንዴት በህቴ ላይ ዛሬም እንደዚ ሳስባለሁ ምናምን ይለዋል ማለት ነው። እንዴ ባለፈው ህይወት ላ ምንድነው ተቅሶኝ የምትኖሩ ትህትህ እንደዚህ ባደርግ አሁን አንቃ ነው አደባባይ ሰቅላ የምትገልኝ ይለዋል ማለት ነው። ብታባታረግ ነበር ሳራ፣ የሚገርመኝ በነገራችን ላይ ማለት ነው ከማድረግ ወደኋላ አትልም እያደረገችው። ህወይ ላይ የሚደርሰው ፈተና እና ስቃይ በሳራ ወይም በሳሚ ምክንያት ነው ማለት ነው። ስላወቀች ነው ማለት ነው። እሷም ሳታቅ ነው የባሏ ነው ሽማ አቤት ውስጥ ያስገባቻት ማለት ነው። እንግዲህ አንዳንድ ጊዜ እያጋጥማን ማለት ነው። እንግዲህ በመቀጠልም ማለት ነው። ቀጠል አድርጎ ዳዊትና እንትና ሲጨቃጨቆ ሲጨቃጨቆ ሲነታረጉ በነገራችን ላይ ዳዊትና ሳሚ ሲጨቃጨቆ ስ ደስ ያለው ያለሆኔ ወንድማማቾች እንደ ታናሽና ታላቅ ነው የመሰሉ ማለት ነው። እና ለማንኛውም አንተ ጀመርከኝ አንተ ጨረስከኝ እያሉ ሲጨቃጨቁ ነበሩ ያለትሰውስ ደስ ያላችሁ ደግሞ ሰብስክራይብ አድርጉ ማለት ነው እንትናም መታ ስልክ ተደውሎባት በቃ ሀሳብ እንትን በሉ እያለ ወጣ ወደ ውጭ ስልክ እያወራችሁ ያለ ሳሚ አንድ ሀሳብ ይመጣለ እሱ ምንድን ነው ስልኳን ማስጠለፍ ስልኳን አስጠልፎ እንትን ማለት ማለት ነው ስለዚህ በቀጥታ ምንድና ያደረገው ስልኳን ሊያስጠልፍ ወደ እንትን ይሄ ወደ ውጭ እየወጣ እያለ ሂሩትን ያገኛታል ሂሩት እንዴት ነሽ እስካሁን ምንድነው ስልክ የምታወሪው እዚህ ቤት የመጣሽበትን አላማ ረሳሽ ወይ ብሏ ማለት ነው ይህ አላማ በነገራችን ላይ ትልቅ ነገር ነው ስለዚህ ሂሩት የነ ሳሚ እህት አይደለችም ሂሩት የነ ሳሚ እህት አልኩ ሶሪ የነ ዳይትና የሳራ እህት አይደለችም እሷ ለጥቅምና ሳራ ለመበቀል የመጣችው ነው ማለት ነው ስለዚህ ዳይት ፊት የእህትሽን ለሳራ ያለሽን ጥላቻ እንደዚህ አድርጊ እንደዚህ ካደረስ የመጣንበት አላማ እኔም ማንችም ያበቃለን፣ አብሏታም ማለት ነው። እሷም አታስብ ጠነቀቃለ ብለን፣ ለማንኛውም እንደቀላል ነገር አትዩ ብለን እሱ ጉዳዩ አይደለም ብለን፣ ዳይት ምስኪን ልጅ ነው። በነገራችን ላይ ማማመን እንዳለበት ማለት ዛሬ በነገራችን ላይ የሚታመንም የለም፣ ግን እሱ ደግሞ ክፉ ነገር እንዳይደርስባት ምናምን በጣም ነው የሚጠረውና ለዛ መሰለኝ እንደዛ እያላት የነበረው እንግዲህ የተገኘች እህት ስለነበረች እናቷም ያው ያላየቻትም ገና የሆነ ነገር ደግሞ እንዳትሆንብ እናቷ ሳታያት ብሎ በጣም የሚጨነቅላት ዳይት ማለት ነው። ሳራ ግን ግድ ላትም። ሳራ እንግዲህ ወደ ቤት መታለች ማለት ነው። መቱም ዳይት ላናግርሽ ብሏት ቁጭ ብሎ እያወጉ ነበረ ማለት ነው። ስለ ህዊ የምታቂው ነገር እንዳለ ነገር ስለ እኔ አላቅም ምንም ነገር የማውቀው ነገር የለም ብላለች ማለት ነው። ስለዚህ ወረቀት ባለፈው እያነሳሁላችሁ ወረቀት ክፍል አርባ ላይ ማለት ነው። ሂሩት አግኝታ ነበር፣ ሰሃራ ቡርሳ ውስጥ አግኝቶ ነበር። ዛሬ ደግሞ በደጅ ላይ እንትን አግኝቶ ነበር ማለት ነው። ዳይት ዳይትም እንቺ ብሎ ሰጣት ማለት ነው። ምንድን ነው ስትለው መርከብ ነው ይላታ ማለት ነው። አዎ እኔም የሚሰራለኛ ስለ ለልጆች ከሰጠሻችሁ ብሏል ማለት ተሰርጠሻቻቸው ሆነ አሁን እኔ የምሰራላቸዋለሁ፣ አይ ትለዋለች ማለት ነው። እኔ የምሰራላቸዋለሁ ስትለው እሷ ምና እሱ ምናላ መርከብ ትወጃለሽ ያላት። መርከብ ማን ይጠላን? ከዳርዳር የሚያደርሰን ከጫፍጫፍል። አይህት ይሄን ብቻ ማሰብ የለብሽ። መርከብም አንድ ቀን በውቅያኖስ እና በማዕበል መስቀ እንደሚሰቅ ማወቅ አለብሽ ላታር ማለት ነው። እሷም ይሄን ባለችው ሰዓት ማለት ነው አይ እኔ እንደምሻገር ብቻ እንጂ የማስበው እንደምሄድ አላስብም፣ እንደምሰምጥ አላስብም ትለዋለች ማለት ነው። አንቺ ማለት እንደዛ ከሆነ ሞኝ ተሳፋሪ ነሽ ይላታ ማለት ነው። ሞኝ ተሳፋሪ እንኳ አይደለሁም እኔ ሞኝ ተሳፋሪ አይደለሁም፣ ዙሪያ ላይ መርከቦች የሚያድኑ መርከቦች ላይ አሉ ይላታን ማለት ነው። እና ለማንኛውም ስለዚህ ትጠራጠር ያለ እኔ ሁሌም እንደማስበውም እንደምሻገር ነው፣ ግን መጠርጠሩ ግን አይከፋም ለበጎም ትለዋለች ማለት ነው። በዚህ ተነሳ ሲተራረቁ ስተና ሲጨቃጨቁ ቆይተው ሳሚ ከውጭ ወጥቷል ማለት ነው። ዳይት ምናላት እንደ ወኔ ነው የምትወጅ ከሆነ በፈጠረሽ ሂዊን አምጭልኝ ላታን ማለት ነው። ሂዊም አላቅም ትለዋለች፣ ብትመጣም አትመጣም ሲጀምር፣ እንዴት አወቅሽላን? አይ ዝም ብዬ ገምቼ ነው ትለዋለች ማለት ነው። በቀጣይም እንግዲህ እሷ ወደ ጣ ስትል ማለት ነው። እንደ ሀሳብ ተነስቶ ስልኳ ያው ሊጠለፍ ሊጠለፍ ነው ስልኳ ማለት ነው። ስለዚህ ህዌን የምትወዳ እኔ ወንድሜ የምትወጅ ትሆን ህዌን አስለቀቅል ብሏል። እኔ እንደዚህ ስትል ፈሰፈስ ደስ አይለኝም ወንድ ብሎ የሚያጠነክር እንጂ መከታ ለሚስቱ የሚሆን ነው እንጂ ብሏል ማለት ነው። ስለ ፍቅር መቼም ምን ያፈቅራታል እያልኩት ነው ለፍቅር መችም ላንቺ ልነግርሽ አይገባም ብሏን፣ ማለት ነው። እሷም ፍቅር ጥሩ አይደለም ብላለች። ምንድነው ሆኗል? ለምንድነው እንደዛ የምትዩው? ብሏን ማለት ነው። ለማንኛውም ፍቅር ጥሩ አይደለም ብላለች ማለት ነው። ያው ሁሉም የራሱን እንትን ነው የሚያስተናግደው ማለት ነው። እኔም ሳሚን የተዋወቁበት ቀን እየረገምኩት ነው የማይረባሰው ብላለች ማለት ነው። ለምንድነው እንደዚያ እሲ ምክንያት እ ነገር ስለ አንደኛ ወንድ ሆኖ ታጠገብሻለሽ አለች። ስለማይ ላይ ነው መከታ ስላልሆነልኝ ነው ስላተከላከለል ነው ብላለች ማለት ነው። ምን ነው አንቺ ጠንካራ ሴት ነው ማንንም ምንንም አልፈልግም ብላለች ስትይ ነበር ብሏል ማለት ነው። ሴት ሆና የባሏን ተጎኗ መሆንና ባሏን የሚከላከልላትን የምጠላ የለችም ግን ያው ብላለች ማለት ነው። ያው የማይረባ ስለሆነ ነው የምትለው ማለት ነው። ለማንኛውም ይሄን ይመስል ነበረ። እንግዲህ የሄሩት ስልክም ተጥልፎ ነሷም ተደውሎላት ወታለች ወጣለች ማለት ነው እሱ ምንድን ነው ሄሮት የቀመረችው ሴራ ስልኳን አስጠልፋ ስልኳን አስጠልፋ እየንትናን ዶክሜንት አርት የምሰራቸውን ተንኮል ዶክሜንት አሰርታ እኔ ብሎ ደውሎ አንነት ነገር ብሎ ለህይወትሽ የምትፈልግ ከሆነ እኔ ብሏት እዛ ቦታ ላይ ተገኝታ ሳራ ማለት ነው። ሳራም ያን ዶክሜንት አይታ ኮፒ መሆኑ ሁኔታ ኦሪጅናል ታላሳየኝ የምፈልገው ነገር አሰት ምንድን የምትፈልገው ህወ እንድትለቅልኝ ነው በነፃ ብሏን ማለት ነው። እሺ ብላለች ማለት ነው። ለማንኛውም ነገ ኦርጂናሉን ከመጣህ እኔ እለቅልሃለሁ ብለዋለች ማለት ነው። ያመጣታ ወይስ ያመጣትም ላይ ይህን ባረገችበት ሁኔታ ማለት ነው እንትን ብሏን ማለት ነው። ይህን ባደረገችበት መካከል ያው ህዊ ሪከርድ ያርጋታለች እንትናን ሪከርድ ያርጋ ላይ ሳራን ማለት ነው። ስለዚህ ሳረችው ያው እንግዲህ ሪከርዱ ልታዳምጥ ልታሰማቸው ነው። ለዛሬው ይሄን ይመስላል። ታሰማቸዋለች አታሰማቸው የሚለውን እናያለን። ቀጥቀ